የገባችሁ ሁሌ እንደምናገረው ላይክ የሚለውን የተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን፣ ስድስት ልጆቹን አፍሶ የትም ቀርታልታለ እናቱም አለች። የአማራ ክልል ጦርነት አሁንም እንደቀጠለ ነው። የብልጽግና መንግስት በእግረኛ ጦር ፋኖን መቋቋም ከባድ እንደሆነ በመገንዘቡ በአማራ ክልል በሚገኙ ከተሞች ላይ የድሮና የጀት ጥቃት ለመፈጸም ወሰኑ ተሰምተዋል። ጆቻችን እንደ ጠቆሙት በተለይም የፋኖ አመራሮች ባሉባቸው ቦታዎች ላይ ያነጣጠረ ደብደባ ለማድረግ እቅድ ይዟል። ባለፉት ጥቂት ቀናት በሸዋ በጎጃም፣ በጎንደርና በወሎ አካባቢዎች የድሮን እንቅስቃሴዎችም ታይተዋል። በተለይም በሸዋ አካባቢ የሚንቀሳቀሱ የፋኖ ኃይሎች ጥንቃቄ እንዲያደርጉ ከወዲሁ ጥሪ ቀርቧል። ሰላም ጤና ይስጥ ድን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብት ወልድ ነኝ። በቅድሚያ እንደ መግቢያ በደቡብ ወሎ ዞን በወግዲ ከተማ በተደረገ ከባድ ውጊያ ከፍተኛ አዋጊውን ጨምሮ በርካታ ኃይሉን ያጣው የመከላከያ ጦር ከተማዋን በድሮንና በከባድ መሳሪያዎች መደብደቡን ነዋሪዎችና የአካባቢው ፋኖ አመራሮች ገለጹ። በብርጋዴር ጀነራል ዘውዱ ሰጥ አድርጌ የሚመራው ስምንት መቶ አንደኛ ኮር ሰሞኑን የድሮን ሽፋን የተሰጠውና በሜካናይዝ ደረጃ የታጠቀ ብዛት ያለው ጦር በማሰለፍ አካባቢውን ለመቆጣጠር ያስችለኛል የሚለውን ውጊያ ከፍቶ የነበረ ቢሆንም ከፍ ያለ ትንቅንቅ በተደረገበት ፍልሚያ ከፍተኛ አዋጊውንና በርካታ ኃይሉን እንዳጣ የአካባቢው ፋኖ አመራር ገልጿል። በቃላት ለመግለጽ በማይቻል ሁኔታ ከባድ ሰብአዊና ቁሳዊ ሠራ የደረሰባቸው የመንግስት ወታደሮች በብስጭትና በቂም በቀል በሚመስል ሁኔታ የወግዲን ከተማን በከባድ መሳሪያ ለማቋረጥ ደብድበዋታል ሲል ማክለዋል። የከተማዋ ነዋሪዎች በበኩላቸው የመንግስት ወታደሮች በወግዲ ቀጠራ ልዩ ስሙ ዘሞድ በተባለ አካባቢ በፈጸሙት የከባድ መሳሪያ ድብደባ አንዲት እናት ባሰቃቂ ሁኔታ መገደሏልና በርካታ ሲቪሎች መቁሰላቸውን አረጋግጠዋል። የወታደሮቹ ይህ ንጹሐን መንደሮች ላይ ያነጣጠረ የከባድ መሳሪያ ጥቃት በቀጠናው ላለፉት ቀናት ከፋኖች ጋር ባደረጉት ውጊያ ማሸነፍ ባለመቻላቸው የፈጸሙት የንዴትና የተስፋ መቁረጥ እርምጃ ይመስላል፣ ያሉት የከተማዋ ነዋሪዎች፣ በዚህም ጸረ ህዝብና ጸረ ሰላም መሆናቸውን በግልጽ አረጋግጠውልናል ሲሉ በሐዘን ተውጠው ተናግረዋል። በከባድ መሳሪያ ጥቃቱ አንዲት እናት በአሰቃቂ ሁኔታ የተገደለች ሲሆን የሟች አስከሬን ቁርጥራጭ አካል ተለቅሞ ከተነሳ በኋላ ስርዓተ ቀብሩ መፈጸሙን ነዋሪዎቹ ተናግረዋል። ከዚህም በተጨማሪ የከባድ መሳሪያ ድብድባው በንጹሐን ሀብትና ንብረት ላይ ከባድ ጉዳት ማድረሱ ተነግረዋል። በሰሜን ምስራቅ እዝ ስር በብርጋዴር ጀነራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሰሞኑን በደቡብ ወሎ ዞን በተለያዩ የምዕራብ ወረዳ ቀጠናዎች ላይ ውጊያ የከፈተ ቢሆንም ከመስመራዊ መኮንኖቹ ጀምሮ ከፍተኛ አዋጊዎቹንና በርካታ ወታደሮቹን እንዳጣ ነው የተገለጸው። ከዚህም በተጨማሪ በኮርሱር ያደና ከፍተኛ አመራር የሆነ ኮሎኔል ምስጋና የተባለ አንድ ከፍተኛ አዛዥ ክፉኛ በመቁሰሉ ለአስቸኳይ ሕክምና በሄሊኮፕተር ወደ ሪፈራል ሆስፒታል መወሰዱ ነው የተነገረው። ይህን ተከትሎ ነው መከላከያ ድሮንን ጨምሮ በሌሎች ከባድ መሳሪያዎችን በመጠቀም በቀጠናው በሲቪል መንደሮች ላይ ጥቃት ፈጽሟል የተባለው። በወሎ ግዴ እየተደረገ ባለው በዚሁ ውጊያ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። ሌላ ዜና ደግሞ በሸዋ ምንጃር አካባቢ ያገዛዙ ሰራዊት የሆነ አንድ ሻለቃ ሙሉ በሙሉ መደምሰሱ ተገልጿል። በተጨማሪም የአማራ ፋኖች ነፃ ቀጠናዎችን እየፈጠሩና አስተዳዳሪያቸውን እየሾሙ መሆናቸው ተሰምተዋል። በጎጃም ፋኖች ከሰላሳ ሦስት ቀበሌዎች ውስጥ ሰላሳ አንዱን እያስተዳደሩ ሲሆን የራሳቸውን አስተዳደር እየዘረጉ መሆኑም ተገልጿል። ሌላ ዜና ደግሞ የአብይ አህመድ ኃይሎች በሚንቀሳቀሱበት ሰክላ ግሸዋይ ከተማ የሚኖሩ የእደር ኃላፊዎች መታሰራቸውን ምንጮች ጠቁሟል። በኦሮሚያ ክልል በበኩሉ ሁሉም ወጣቶች ወደ ጾር ካምፕ እንዲገቡ ትዕዛዝ ተላልፏል። የኦዴር ብልጽግና ፋኖ እየመጣ ነው በሚል ወጣቶችን እያስታጠቅና እያሰለጠነ ነው። በተጨማሪም የወረዳ ቀበሌ አመራሮች ለአርባ ቀናት የውትድርና ስልጠና እንዲወስዱ መታዘዛቸውን ምንጮች ገልጸዋል። የአብይ አህመድ መንግስት በጦርነት አዙሪት ውስጥ እየተንገዳገደ ሲሆን፣ ህዝቡን በማታለልና ሀብት በመቀማት ይታወቃል። መንግስት በአመት ከፍተኛ በጀት ቢያወጣም አብዛኛውን የሚሸፍነው ከህዝብ በሚሰበሰብ ግዴታ ነው። የመንግስት ሰራተኞች ደሞዝ ጭማሪ ሲፈልጉ እንኳን ለብልጽግና እንዲያዋጡ እየተገደዱ ነው። መንግስት የኮሪደር ልማት በሚል ህዝቡን እየዘረፈ ይገኛል። የብልጽግና መንግስት በአማራ ክልል ያለውን ጦርነት ለመቆጣጠር ከፍተኛ ጥረት እያደረገ ቢሆን እስካሁን የሚታዩ ውጤት የለም። መንግስት በእግረኛ ጦር ፋኖን መቋቋም ከባድ እንደሆነ በመገንዘቡ በአማራ ክልል በሚገኙ ከተሞች ላይ የድሮና የጀት ጥቃት ለመፈጸም ወሰኑን መረጃዎች ያመለክታሉ። የእርምጃ ግጭቱን ከማባባስ ባለፈ በሲቪሎች ላይ ከፍተኛ ጉዳት ሊያስከትል ይችላል የሚል ስጋትም አለ። ምንጮቻችን እንደጠቆሙት በተለይም የፋኖ አመራሮች ባሉባቸው ቦታዎች ላይ ያነጣጠረ ድብደባ ለማድረግ እቅድ ተይዟል። ይሁን እንጂ እነዚህ ጥቃቶች ንጹሐን ዜጎችንም ሊጎዱ ይችላሉ የሚል ስጋት ከወዲሁ እየተነገረ ይገኛል። አዲሱ ፓርቲያችን ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብረው ለመስራት ይችላል እንጂ ከብልጽግና ጋር የሚያገናኘው ነገር የለም። ገለልተኛና ነጻ ፓርቲ ነው የሚሆነው ሲሉ ከነጌታቸው ረዳ ጋር አዲስ ፓርቲ ለማቋቋም እየተንቀሳቀሱ ያሉት የቀድሞ የህዋት አመራር ተናገሩ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራውና ከህዋት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገልጸዋል። የፖለቲካ ፓርቲው በሊበራል ዲሞክራሲ ጽንሰ ሐሳብ የሚመራ እንደሚሆንና ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት እንደሚጠራም ጠቁመዋል።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 የደጋፊዎችን ፊርማ በማሰባሰብ ላይ እንገኛለን ሲሉ ገልጸዋል። የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላልተሟሉ እስካሁን ድረስ ለቦርዱ በይፋት የቀረበ ጥያቄ ባይኖርም ቦርዱ ለምዝገባ ይሄድንበት ያለውን ሂደት ያውቃል ያሉት አመራሩ ክልላዊ ፓርቲያችን ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያውን ላይ እውቅና ያገኛል ብለን እንጠብቃለን ሲሉ ተናግረዋል። የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላም ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንሳተፋለን ሲሉ አክለዋል። አያይዘው ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ በሌላ በኩል ከብልጽግና ጋር የሚያገናኘው ነገር የለም። መንግስት ይህንን ግምት ውስጥ በማስገባ ጥቃቶቹን በከፍተኛ ጥንቃቄ እንዲያከናወን ጥሪዎች እየቀረቡ ነው። ባለፉት ጥቂት ቀናት በሸዋ በጎጃም፣ በጎንደርና በወሎ አካባቢዎች የእርስዋን እንቅስቃሴዎች በከፍተኛ ሁኔታ ታይተዋል። የአካባቢ ነዋሪዎች እንደገለጹት ድሮኖች በሰማይ ላይ በስፋት የሚታዩ ሲሆን ይህም ከፍተኛ ፍርሃትና ስጋት ፈጥሯል። በተለይም በሸዋ አካባቢ የሚንቀሳቀሱ የፋኖ ኃይሎች ጥንቃቄ እንዲያደርጉ ከወዲሁ ጥሪ ቀርቧል። መንግስት እነዚህ ድሮኖች የሚጠቀምበትን አላማ በግልጽ እንዲያስቀምጥም ተጠይቋል። በሌላ ዜና ደግሞ በሸዋ ምንጃር አካባቢ የአገዛዙ ሰራዊት የሆነ አንድ ሻለቃ ሙሉ በሙሉ መደምሰሱ ተገልጿል። የሚያሳየው ፋኖች ፋኖዎች ራሳቸውን ለመከላከል ያላቸው ቁርጠኝነት ነው። ፋኖች የመንግስትን ጫና ለመቋቋም የሚያስችላቸውን ስልቶች በመቀየስ ላይ ናቸው። ፋኖ በአማራ ክልል ሰፊ ድጋፍ እንዳለው ይታወቃል። ይህ ደግሞ ለመንግስት ፈታኝ ሁኔታን ተፈጥሯል መንግስት ፋኖን በኃይል ለመጨፍለቅ ከመሞከር ይልቅ በሰላማዊ መንገድ ለመደራደር መሞከር አለበት የሚሉ አስተያየቶችም ከወዲሁ እየተደመጡ ነው በአማራ ክልል ያለው ጦርነት በሲቪሎች ላይ ከፍተኛ ጉዳት እያደረሰ ነው በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመሰደድ ተገደዋል በርካቶችም ለከፋ ችግር ተጋልጠዋል አለም አቀፍ የረድኤት ድርጅት አካባቢ ላሉ ተጎጂዎች ድጋፍ እንዲያደርጉ ጥሪ እያቀረቡ ነው ጦርነቱ የሰብአዊ መብት ጥሰቶች እንዲጨምሩ ምክንያት ሆኗል ተብሏል ሁለቱ ወገኖችም በሲቪሎች ላይ ጥቃት እየፈጸሙ ነው የሚል ክስ ቀርቧል መንግስትና ፋኖ ኃላፊነት በጎደለው መንገድ እየተንቀሳቀሱ ከሆነ ለዓለም አቀፍ ፍርድ ቤት ሊቀርቡ እንደሚችሉ የሰብዓዊ መብት ተሟጋቾች አስጠንቅቀዋል።